አኩአረ መትላ በረካቶ እንዴት ናችሁ? ወደ ቲክቶክ ቤተሰቦች ሰላም ናቸው አለሁ እኔ ደህና ነኝ፣ አልሀምድሊላሂ እናንተሳ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ወደ መካነ ሰላም የሚሄድ ሀምሳ ሺህ ሰባት መቶ ከነገሴ ትራንስፖርት የወሰደ የቤት እቃ ላሳያችሁ ነው። አብራችሁኝ ቆዩ። እንግዲህ በዚህ መልኩ አወጣጥቻለሁ። መካነ ሰላም የሚሄድ ነው። የእሷ ብቻ አይደለም፣ የጓደኛዋም ቀጣይ ላይ በዛ የሚል ቀውጭ የማሳያቸው ይሆናል ማለት ነው። እቃዋ በካርቶን ነው የሚሄደው በበርሜል አይደለም። የጓደኛው ግን በበርሜል ነው እና አብራችሁን ቆዩ። ቪዲዮን እስከ መጨረሻው ዳኛችሁ አስተያየታችሁን አስቀምጡልኝ። ወይ እዚህ ጋር የወጥ ኳሊቲ ሰሃን አለቻት። አት የምታዩት ይቺ የወጥ ኳሊቲ ሰሃን አሁን ላይ ከገበያ ላይ በጣም ትወዳለች። እሷ ግን የቆየት ትብላለች ከከፈላች ሙሉ ክፍያና እንትን ክፍያ ካላከሰ ስለቆየች በ2200 ሂሳብ ጊዜ ነው። አሁን እስከጨራሹ የለኝም። ይሄንንም ከሌላ ሰው ላይ ነው ያመጣሁላት። ዋጋም በጣም ጨምሯል። ከምናመጣበት መጣበት ማለት ነው 2200 ማለት ነው። አሁን ይሄ ይቺ የእንጀራ ቁጥ መጨመሪያ 450 ብር አድርጌ አላለሁኝ። ሌላ የሻሂ ማጥለያ አለች። ሁለት አይነት ጨልፋ በትልቁ ነው። የወጥ ማማሲያ 350 ብር አላት። አምስት አይነት ነገሮች አሏት ውስጡ ማማሲያ ምናምን 350 ብር። እዚህ ጋር ሶስት የቆሎ ሰሃን አላት። ኮፈር በመጥተለው ነው ዋጋ 550 ብር። 150 ብር ግማሽ የሻይ ማንኪያ 150፣ ግማሽ የሾርባ ማንኪያ ደግሞ እንት ሹካ 150፣ ማንኪያ 150፣ የቡና ማንኪያ ወይ የሻይ ማንኪያ 150

ከዛ ሴሪው ላይ ትልቁን እና የፈለገችውና እኔ ጋር የለም፣ ከሌላ ቦታ ላይ ምንም በቸርቻሮ ሲሆን ውድ ናቸው ነው በጅምላ የሚቀንሰው በቸርቻሮ 2500 ነው የገዛሁላችሁ እና እዚህ ጋር በራዳ አለ። በራዳ ውሃ 1.5 ሊትር ዋጋ 700 ብር። ቦይለር አለ ማራዶ ነው ዋጋ 1800 ብር። የቡና መፍጫ መቶ ግራም ነው ያለቻት። መቶ ግራም የቡና መፍጫ 3500 ብር፣ በምታዩት ብረት ሆኖ ተሰርቶ 3500። ከዚህ ጋር የውሃ ጆክ አላት። የውሃ ጆክ በዚህ 850 ብር። የውሃ ብርጭቆ ግማሽ ደርዘን አላት። ግማሽ ደርዘኑ 600 ብር። የሻሂ ቡሽ 1000 ብር አንድ ደርዘን አላት። እዚህ ጋር ሰሃን ግሎባል ሰሃን አላት አምስት ተደራራቢ ሲልቨር ከለር ነው። ከላይ መስተዋት ክዳን ማለት ነው። ከእስር ግን ሲልቨር ወይም ብራማ ከለር ናት። ዋጋ አምስት ሺህ ብር እዚህም ሳህን በጣም ተወዳለች በአሁኑ ሰዓት እሷ በአምስት ሺህ ስለከፈለች ነው። እዚህ ጋር የፈንዲሻ ሳህን አላት ዋጋ አራት መቶ ሃምሳ ብር። ይነቀላል፣ ይገጠማል። ሌላ ስቶብ ነው ሳችን ካለ ሁለት ልጆች አስቶባላት 3600 ብር ማለት ነው። በእናት ያሰንቡሳ መዳመጫ በምታዩት 500 ብር እና እንደዚህ የንግድ ስፍራ አላት 2 ሜትር ነው 800 ብር በ700 ነው ያደረኩላት የዛን ጊዜ አሁን 800 ሆኗል። እዚህ ጋር ሲኒ አላት፣ አንድ ደርዘን ሲኒ ኳሊቲ ሲኒ ዋጋ 3400 ብር፣ ወፍራም ሰሪኛል ሌላ የቁርጥ ሳህን ነው በምታዩት 130 እንትን ሺ 561 ደርዘኑ ማለት ነው። እና ትሪ አራት ተደራራቢ ትሪ አላት በምታዩት ሺ 700 ብር። እዚህ ጋር ሰርቪስ አለ፣ ሰርቪስ 800 ብር። እንደዚህ ይቀመጡላት። እሺ። እዚህ ጋ ሲሊቨር በሚለው እንትን ካርቱን 7 ተደራራቢ ድስት አላት፣ ሲሊቨር ነው። ሰባት ተደራራቢ ማለት እዚህ ጋር ባለው ሀገረኛ ድስት ማለት ነው፣ የሀገር ውስጥ ነው። ዋጋ 6500። እዚህ ጋር የውሃ ኮምፕሌት አላት አናናስ ቅርጾ ተጋርጋ ያሳያቸው በዚህ ማለት ነው። ዋጋ 2500። እዚህ ጋር የሽንኩርት መፍጫ 4 ሊትር አላት 3200 ነው። እዚህ ጋር ደግሞ ቴርሙዝ አላት 2 ሊትር ነው ዋጋ 2200 ማለት ነው። እቃዎች እንግዲህ እነዚህ ይመስላሉ። እነዚህን እቃዎች በካርቶን ረትብና ወደ መከነ ሰላም እንልካለን ማለት ነው። ስለተከታተላችሁ ነው።